እንዴት ናችሁ የተወደዳችሁ። የቻምፒየንስ ሊግ የፍጻሜ ጨዋታ የሚደረግበት እና ምናልባት በመጨረሻም የካታሩ ኤሚር ህልም የሚሞላበት ሊሆን ይችላል። ካታር 300 ሺህ ህዝብ ብቻ ያላት ትንሽ፣ ግን በዓለም ላይ ካሉ ሀብታም ሀገራት መካከል አንደኛዋ ነች። የዚህች ሀገር ኤሚር ናቸው ሼክ ታሚም ቢንሃማድ አልታኒ እና መጨረሻ ላይ ከ2005 ጀምሮ በስፖርት ላይ በአጠቃላይ ገንዘብ ኢንቨስት ሲያደርጉ ቆዩ። ወደ ስልጣን አመጣጣቸው እንግዳ ነበር፣ ምክንያቱም ከዛ በፊት በካታር ስልጣን የሚስሉ በሚሊተሪ ኩ ወይም በመፈንቅለ መንግስት ነበር ስልጣን ይዝ የነበረው። እሳቸውም ከሳቸው የበለጡ ታላላቆች ቢኖሯቸውም ነገር ግን አንድ ጊዜ ኢኮኖሚስት እንደጻፈው ዋን ፕሌይድ ቱ ማች ዚ ዘር ፕሬይድ ቱ ማች አንደኛው ብዙ ይጫወታል ሌላኛው ብዙ ይጸልያል ብሎ ከወንድሞቻቸው ይልቅ እሳቸው የጸሎታቸው የትጋታቸው ውጤት እንደሆነላቸው ስልጣናቸው አድርጎ ጽፎ እንደነበር አስታውሳለሁ። እና አሁን እሳቸው ባይጫወቱም ግን ሌሎች እንዲጫወቱላቸው አደረጉ። እግር ኳስ ጨዋታ ብዙ ተጫዋቾችን ገዙ የሚጫወቱ ነገር ግን ህልማቸው ሁልጊዜ ቻምፒየንስ ሊግ ማሸነፍ ነበር። የዛሬ 14 ዓመት ነው ፓሪሳን ጀርማን የገዙት እና ከዚያ በኋላ ክለባቸው ቢሊዮኖችን፣ ሊሚትለስ የሆነ ኢንቨስትመንትን፣ ወሰን አልባ የሆነ የገንዘብ ማውጣትን ሲያፈሱ ከቆዩ በኋላ መጨረሻ ህልማቸውን ሊሆን ነው። በእርግጥ በስፖርት እንዳልኩት ላለፉት 20 ዓመታት ኢንቨስት ሲያደርጉ ቢቆዩም፣ ነገር ግን ሁል ጊዜ የካታር ወደ ስፖርት መምጣት በተለይ በምዕራባውያን ብዙሃን መገናኛዎች በኩል በበጎም ይታያል ነበር። ለምሳሌ የዓለም ዋንጫን ካታር ካስተናገደች በኋላ ከካታር ያለም ዋንጫ የመስተንግዶ ዝግጅት ይልቅ በካታር ያለም ዋንጫ የመስተንግዶ መሰረተ ልማት ተግባራት ላይ የተሰማሩ ያሉ ስደተኛ ሰራተኞች ህልፈት ነበር በብዙሃን መገናኛዎች በኩል የበለጠ አጀንዳ ይሆን ነበረው። ስለዚህ የተሟላ ስኬት ነበር ለማለት ያስቸግራል። ነገር ግን በመጨረሻ ህልማቸው ሊሆን ይችላል። ቻምፒየንስ ሊግን የማሸነፍ ህልማቸው ምናልባት በታሪኩ ከዚህ ለቻምፒየንስ ሊግ ድል ተቃርቦ የሚያውቅበት ሌላ ጊዜ ያለ አይመስልም። አሁን ዘጠና ደቂቃ ምናልባት ጨዋታው ወደ ተጨማሪ ሰዓት ከሄደ መቶ ሃያ ደቂቃ ቢፈጅ መጨረሻ ላይ የቻምፒየንስ ሊግ አሸናፊ ሊሆኑ የሚችሉበት እድል ከሁለት ሰዓት ያነሰ ነው እንደማለት ነው። ስለዚህ በመጨረሻ ባለ ትልልቅ ጆሮዎቹን ዋንጫ ማሸነፍ የሚችሉበት እድል አልናቸው። አርኖ ኤርማ የሚባል እና ጆዜ ባሮሶ የሚባሉ ሁለት የሌኪፕ ጋዜጠኞች የካታርን የቻምፒየንስ ሊግ አሸናፊ የመሆን ምኞት ሲገልጹ ምን ይላሉ? ይህ ሁሉ ምኞት የተጀመረው በሰኔ 2011 ከ14 ዓመት በፊት ነው ይላሉ እና ሁል ጊዜም ቻምፒየንስ ሊግን ማሸነፍ ነበረ ህልማቸው። እንዲሁም አንድ ከካታር የውስጥ ሰው ሰማን በመንግስት ውስጥ ስፍራ ካለው ሰው እንደሚሉት ምንም እንኳ ከቻምፒየንስ ሊግ የበለጠ የዓለም ዋንጫ ፕሬስቲጂስ ነው ወይም የበለጠ ክብር አለው ቢባልም እና ይህንን ውድድር ካታር ብታስተናግድም ነገር ግን ካታር የዓለም ዋንጫ መቼም እንደማታሸንፍ ታውቃለች፣ በብሔራዊ ቡድኗ አማካይነት። ስለዚህ ካታሪዎቹ የትልቅ ዋንጫ ህልማቸውን የዓለም ዋንጫን በማሸነፍ ሊያሳኩት አይችሉም። ምክንያቱም የዓለም ዋንጫን በማሸነፍ እንደ ክለብ እግር ኳስ ያሻችሁን ተጫዋች ገዝታችሁ ቡድን የምትሰሩበት ስላልሆነ፣ ቻምፒየንስ ሊግን ካሸነፉ ግን ሀይለኛ ሲምቦሊዝም አለው፣ የትልቅ መልእክት ማስተላለፍ ይችላል። በተለይ ደግሞ ካታር ከ2017 ከ2021 ባለው ጊዜ በጎረቤቶቿ አሸባሪዎችን ታስጠልያለሽ በሚል ደግሞ ለሽብርተኞች ልሳን ሆኖ ያገለግላል አልጀዚራ አረቢክ የሚባለውን ቻናል። ስለዚህ ብለው 3 14 ቅድመ ሁኔታዎች ካልተሳሳት ኳስ አስቀምጠው ከዚያ በኋላ በየብስም በባህርም በምድርም ቆለፉባት እና ያ ብሎኬድ ዘመን መጣ። ስለዚህ የካታር ሬዚስተንስ ማሳያ እግር ኳስ ሆኖ ታየ እና ከዛ በኋላ ከመቼውም ጊዜ በላይ የቻምፒየንስ ሊግ የማሸነፍልም በረታ ይባላል። ግን ነገሩ ሁሉ የጀመረው 2011 ነው ባንድ ላውንጅ ሮያል ሞንሱ በሚባል ናስር አልሄላይፊ ሚሼል ፕላቲኒ በተገኙበት ደግሞ የካታሩ የሚርም ባሉበት ፈረንሳይ ለካታር ያለማንጫ መስተንግዶ እድል እንደምትሰጥ ያ ሆን ግን ካታር በፓሪስ ላይ ኢንቨስት ልታደርግ እንደሚገባ ተግባቡ። እና መጀመሪያ የነበራቸው ህልም በአምስት ዓመት ጊዜ ውስጥ የአውሮፓ የስኬት ጫፍ ላይ ለመድረስ ደግሞ ቻምፒየንስ ሊግ ለማሸነፍ ነበር። በአምስት ዓመት ጊዜ ውስጥ ነበር ቻምፒየንስ ሊግ የማሸነፍ እቅድ የነበራቸው እና መጀመሪያ ካሰቡበት ጊዜ ምናልባት ሶስት እጥፍ ገደማ ፈጅ የመሰለኝ ከሆነላቸው። ምክንያቱም ለ15 ዓመት በሚቃረብ ጊዜ ውስጥ ነው ቻምፒየንስ ሊግን ካሸነፉ የሚያሸነፉት ዛሬ። 14 ዓመት ፈጀ። ብዙ መውጣት መውረዶች፣ ብዙ ስህተትና ርማቶች ነበሩት። አሰልጣኞች መጡ ተሸኙ። መጀመሪያ ትልቁ ስታር አሰልጣኝ ካርሎ አንቼሎቲ ነበሩ፣ ሎሮን ብሎ፣ ኡናይ ሜሪ፣ ቶማስ ቱሄል፣ ክሪስቶፍ ጋልቲ፣ ማውሪሲዮ ፖቼቲኖ፣ አሁን በመጨረሻ ሉዊስ ኤንሪኬ። በዛ መሃልም ፕሌይንግ ስኳዱ የተጫዋቾቹ ብዙ ለውጦች ነበሩት። ብዙ ተጫዋቾችን ከሴሪያ ያመጡ ነበር። አሁን የበለጠ የፍሬንች ታለንትን ለመጠቀም እየሞከሩ ነው። መጀመሪያ ፓሪ ሳን ጀርማ ወደ ካተሪ ስፖርት ኢንቨስትመንት ባለቤትነት ከመውደቁ በፊት 2010 ላይ የኮፕ ደ ፍራንስ አሸናፊ ነበር፣ ግን ከሌሎቹ የፈረንሳይ ክለቦች ጋር እንኳን የሚፎካከር አልነበረም። በተለይ ካናል ፕሉስ የቀድሞ የክለቡ ባለቤት የነበረው ትልቅ የቴሌቪዥን ኩባንያ ክለቡን 2003 ላይ ከሸጠው በኋላ መጀመሪያ በሊዮን፣ በኋላ በቦርዶ፣ በማርሴይ፣ በሞናኮ ብልጫ የሚወሰድበት በአውሮፓ ስፍራዎች እንኳ ለመፎካከር ቸግረው የነበረ ነው። ያኔ ኪዌሳይ የፓሪስ ሳን ጀርመን ባለቤትነት በተቆጣጠረ ጊዜ 14 ተጫዋቾች ብቻ ኮንትራት ነበራቸው። ነገር ግን ከዛ በኋላ ሙሉ ለሙሉ የቡድኑ መልክ ተቀይሯል። ናስር አል ኸላይፊ ከመምጣታቸው በፊት ቤኗ ሮሱ የሚባሉ ፕሬዚደንት ነበሩ፣ ለጥቂት ጊዜ ብቻ የቆዩ። ከዚያ ግን ናስር አልኸላይ ፊት ባለፉት 14 ዓመታት የፔዤ አድራጊ ፈጣሪ የሆኑ የቢን ሚዲያ ግሩፕ ሲ ኤ ኦ የሆኑት ሰው የክለቡ ፕሬዚደንት ሆኑና ቀጥለው በመጡት ዓመታት ትልልቆቹን ውሳኔዎች ሁሉ የሚወክሩት እሳቸው ሆኑ። ግን መጀመሪያ ሁለት ትልልቅ ውሳኔዎች ወሰኑ። አንደኛው ከቴክኒካዊ ጉዳዮች ጋር ከእግር ኳሳዊ ውሳኔዎች ጋር በተገናኘ አብሯቸው እንዲሰራ የቀድሞውን የፓሪሳን ጀርማን ተጫዋች 1994ቱን ያለም ዋንጫ አሸናፊ ሌኦናርዶን ከጣሊያን አመጡት እና መጀመሪያ አካባቢ የተደረጉት ዝውውሮችም የሌኦናርዶን የገበያ ስፔሻሊቲ የሚያሳዩ ነበሩ። ብዙ የሴሪያ ተጫዋቾችን ያመጡ ነበር። ሳልቫቶሬ ሲሩጉ፣ ማርኮ ቬራቲ፣ ማርኪኞስ፣ ዝለተን ኢብራሂሞቪች፣ ቲያጎ ሲልቫ አይነቶቹ ተጫዋቾች ሁሉ ከሴሪያ ነበር የመጡት። ኤስኩዌል ላቬዚ፣ ሃቬር ፓስቶሬ፣ የመጀመሪያ ትልቅ ፈራሚያቸው ኤዲንሰን ካቫኒ፣ ማርኮ ቬራቲ፣ እነዚህ ሁሉ ከጣሊያን የመጡ ተጫዋቾች ነበሩ። ግን የመጀመሪያዎቹ ዓመታት ላይ፣ በኋላም ተመልሶ መጥቶ ለሁለተኛ ጊዜ ስፖርት ዳይሬክተር ሆኖ ሰርቷል። ነገር ግን በስፖርታዊ ጉዳዮች ላይ ወሳኙ ሊዮናርዶ እንዲሆን ተደረገ። ወይም የስፖርታዊ ጉዳዮች የፕሬዝደንቱ የቅርብ ሰው፣ ከስፖርታዊ ጉዳዮች ውጭ ያሉትን ወይም ነን ስፖርቲንግ ሳይድ ይላቸዋል ኪፕ ዣን ክሎድ ብላንክ የሚባሉት ሰውን ከዩቬንቱስ በማምጣት እሳቸው እንዲቆጣጠሩት ተደረገ። ምክትል ጀነራል ማኔጀር ሆኖ መስራት ጀመሩ። አሁን እኚህ ሰው ከሰርጂም ራትክሊፍ ጋር በኢኒዮስ አብረው የሚሰሩ ሰው ናቸው። እሳቸው ደግሞ የፔዥን ብራንዲንግ፣ የፋሲሊቲ ማስፋፋት፣ ስቴዲየሙን ማዘመን፣ የልምምድ ሜዳውን ማዘመን እና ከስፖንሰርሺፕ ዲሎች ጋር ያሉ ጉዳዮችን የሚቆጣጠሩ ሆኑ። ስለዚህ ስፖርታዊ ጉዳዮችን አልነበረም የሚይዙት። ዞሮ ዞሮ ግን ዋናው የስትራቴጂክ ንድፈ ሀሳብ ይመጣ የነበረው ከዶሃ ነው፣ ከካታር እና መጨረሻ ላይም እነዚህ ሰዎች የፕሬዚደንቱ የቅርብ ሰዎች ቢሆኑም የመጨረሻው ውሳኔ ግን በካታሮቹ ነበር ይጻና የነበረው እናም ሁል ጊዜም የቻምፒየንስ ሊግ ህልም ነበራቸው መጀመሪያ አካባቢ የነበራቸው ምኞት የሚበልጧቸውን የፈረንሳይ ክለቦች መላቅ ነበር የመጀመሪያው ደረጃ ብለው ይቆጥሩታል ስለዚህ የቡድን ስብስቡ የግንባታ አላማ መጀመሪያ የፈረንሳይ እግር ኳስ መቆጣጠር ከዚያ በቻምፒየንስ ሊግ ተፎካካሪ የሚሆን ቡድን መገንባት ነው ስለዚህ መጀመሪያ አካባቢ ተጫዋቾች ሲያመጡ ቅድም እንዳነሳሁት ሃቪየር ፓስቶሬ የመጀመሪያ ፈራሚያቸው ነበር። ብዙ ገንዘብ የወጣበት ፈራሚ ጀረሚ ሜኔዝ፣ ብላሲ፣ ማቲዩዲ ከዛ ቲያጎ ሞታ፣ ማክስዌል፣ ዝላታን፣ ቲያጎ ሲልቫ፣ ላቬትዚ እነዚህ ተጫዋቾች ቀጠሉና ከዛው ከጣሊያን ደግሞ ካርሎ አንቼሎቲን አመጡ። ስለዚህ ኢታሎ ሴንትሪክ ነበር መጀመሪያ አካባቢ ጣሊያንን የበለጠ ማዕከል ያደረገ ነበር። ነገር ግን አንዳንድ ምልክቶች ቻምፒየንስ ሊግን ለማሸነፍ መጀመሪያ በወጠኑበት የአምስት ዓመት ጊዜ ውስጥ እንደማይሆንላቸው ምልክት መታየት ጀመረ የሚባለው አንቸሎቲ ከፖርቶ ጨዋታ አስቀድሞ እለቃለሁ ብለው በዛቱ ጊዜ፣ ምክንያቱም የክለብ ውስጥ የጣልቃ ገብነት ወይም የኢንተርቬንሽኒዝም ችግር ነበር ይላሉ። በቴክኒካዊ ጉዳዮች ላይ ለረጅም ጊዜ የቆየ ሉዊስ ኤንሪኬም እስኪመጣ ድረስ ያልተተወ ክፉ አመል ነበር። ስለዚህ አሰልጣኞች በነፃነት የጨዋታ ሲስተምን ወይም የሚጠቀሙባቸውን ተጫዋቾች አሰላለፍ የመወሰን ሙሉ ነፃነት አልነበራቸውም። ኤንሪኬ እስኪመጣ ድረስ ሁልጊዜም ጣልቃ ገብነት ነበር። ለዚህ ነው ቶማስ ቱሄል የሆነ ጊዜ የፓሪሳን ጀርማ አሰልጣኝ መሆን ማለት የአንድ ሀገር የስፖርት ሚኒስትር ሆኖ እንደመስራት በጣም ቢሮክራቲክ ነው የሚል አስተያየት የሰጠው። ከ2013 ከ2017 ባለው ጊዜ ለተከታታይ አራት ዓመታት የቻምፒንስ ሊግ ግማሽ ሩብ ፍጻሜ ተፋላሚ መሆን ችሎ ነበር። ግማሽ ፍጻሜ አልደረሰም፣ ግን ሁልጊዜ የሩብ ፍጻሜ ቡድን ነበር። ቀስ በቀስ እየተቃረበ የነበረ ቡድን ማለት ነው። ነገር ግን ሁል ጊዜም ህልማቸው ቻምፒንስ ሊግ ስለነበር ልክ ከዚህ በፊት ማንቸስተር ዩናይትድ 2017 ላይ አትሌቲኮ ማድሪድ 2010 ነው 2012 በኋላ 2018 ላይ እንዳደረጉት የዩሮፓ ሊግ ሻምፒዮን የመሆን ምኞት አልነበራቸውም። ስለዚህ በተቻለ መጠን ከምድባቸው ሶስተኛ ሆኖ በመጨረስ ሊሆን ይችላል ወይም በፈረንሳይ ሊግ የቻምፒየንስ ሊግ ስፍራን በማጣት ሊሆን ይችላል ወደ ዩሮፓ ሊግ የመሄድ ፍላጎት አልነበራቸውም። ምክንያቱም የካታር የሁል ጊዜም ህልም የነበረው ቻምፒየንስ ሊግን ማሸነፍ ነበር። የኪዌ ሳይን ያለፉት 14 ዓመታት ሂደት ሰዎች በሶስት ዋና ዋና ምዕራፎች ከፍለው ታያለው። የመጀመሪያው የስታቢላይዜሽን ፌዝ የሚሉት ወይም መሰረት የመጣያ የመረጋጊያ ጊዜ ነበር፣ ከ2011 እስከ 2017 የነበረው። ሁለተኛው ደግሞ ሱፐርስታሮች የሚመጡበት የብሊንግ ብሊንግ ዘመን ይባላል። ኔይማርን በ2017 የዓለም ውዱ ተጫዋች አድርገው ባስፈረሙት ጊዜ በዚያው ተመሳሳይ ክረምት ኪሊያን እምባፔ ባስፈረሙበት ወቅትና፣ 2021 ላይ ሊዮኔል ሜሲን ሲጨምሩ ራሞስም ሲመጣ አይነት የእንደዚህ አይነት ከዋክብት ዘመን ይባላል። ሶስተኛው ደግሞ ወደ ኖርማል የመመለስ የኖርማሊዜሽን ዘመን የረጅም ጊዜ ግብን ይዞ ቡድን የመስራት ሂደት እሱ ደግሞ ከ2023 ወዲህ የጀመረ ነው እና አሁን የመጨረሻው መዕራፍ እነሱ እንደሚሉት የማቹሪቲ ሌቭል ላይ ደርሷል። አንድ ፕሮጀክት የማቹሪቲ ሌቭል ላይ ከደረሰ የመጨረሻውን ዓላማውን ማሳካት አለበት ማለት ነው። የመጨረሻው ዓላማው ደግሞ ቻምፒየንስ ሊግን ማሸነፍ ነው። ስለዚህ ካለፉት ዓመታት ስህተቶቻቸው ተምረው መጨረሻ ላይ የቻምፒየንስ ሊግ አሸናፊ ለመሆን የተቃረበ ቡድን መገንባት ችለዋል። ባለፉት ዓመታትም ይሄው ሂደት ይታይ ነበር። ባለፈው ዓመት የግማሽ ፍጻሜ ተፋላሚ ነበሩ። ባለፉት ስድስት ዓመታት አራት ጊዜ ለቻምፒየንስ ሊግ ግማሽ ፍጻሜ ደርሰዋል። ነገር ግን ሌኪፕ ምን ይላል? በአንዳንድ አጋጣሚዎች ተሸንፈን የወጣ ነው ከኛ ቴክኒካዊ ስህተት ወይ ቡድናችን ለቻምፒየንስ ሊግ ድል ካለማዘጋጀቱ ባሻገር የዳኝነትም ህጸጽ እየተፈጸመብን ነው የሚል እምነት ነበራቸው። ስለዚህ ናስር አልኸላይፊ በአውሮፓ እግር ኳስ ማህበር ውስጥ ያላቸውን ተሰሚነት ከፍ ለማድረግ ለምሳሌ የሱፐር ሊግ ሀሳብ በተጠነሰሰበት ጊዜ ከዩኤፋ ፕሬዚደንት አሌክሳንደር ቼፌሪን ጎን የቆሙ ሰው ሆኑ እና ሌሎቹን እነ ፍሎረንቲኖ ፔሬዝን፣ ዋላ ፖርታን፣ የእንግሊዞቹን ስድስት ትልልቅ ክለቦች እና አንድሬ አኜሊን የሚሟገቱ ሆነው ተገኙ። በዚህ ጥብቅ አቋማቸውና ለዩኤፋ በነበራቸው ታማኝነት ምክንያት የአውሮፓ የክለቦች ማህበር ፕሬዝደንት ሆኑ። የድሮ የአኘሊ ስፍራ የነበረ ነው፣ ኢሲኤ የሚባለው ማለት ነው። ከዚያ የኔይማር ሜሲና ምባፔ ጥምረት ስኬታም አልሆነም። በሁለቱም የውድድር ዘመናት ከሁለተኛው ዙር ማለፍ አልቻሉም እና አሁን የረጅም ጊዜ የቡድን ግንባታ ትልምን ይዘው ይህንን ቡድን መስራት ጀመሩ ማለት ነው። በፊት ፕሬዚደንቱም ጭምር ሌሎቹም የክለቡ ሹማምንት የፓሪስ ሰን ዠርማን የመጨረሻ ውህልም ቻምፒየንስ ሊግን ማሸነፍ እንደሆነ ሸሽገው አያውቁም። አሁን ግን በቅርብ ጊዜ ከሲቢኤስ ጋር በነበራቸው አንድ ቃለ ምልልስም በሌሎች ቃለ ምልልሶቻቸውም ኤንኤኬ ናክ ወይም ናስር አልኸላይፊ እንደሚናገሩት አሁን የእኛ ግብ ቻምፒየንስ ሊግ ማሸነፍ ወይም የቻምፒየንስ ሊግ ተጠናውቶ ኦብሴሽን አይደለም ያለብን የእኛ ዓላማ በአዲሱ የውድድር ዘመን ቀድሞ ከነበረው የውድድር ዘመን መሻል እና በእያንዳንዱ የውድድር ዘመን ለቻምፒየንስ ሊግ ግማሽ ፍፃሜ መጫወት የሚል ነው ይላሉ። ስለዚህ በአጠቃላይ ከአሰልጣኞቹና ከተጫዋቾቹ ላይ ጫና ለመቀነስ እየሞከሩ ቢሆንም ነገር ግን በስውር ይታወቃል የመጨረሻው ኦብሴሽናቸው ቻምፒየንስ ሊግ ማሸነፍ ነው። ስለዚህ አሁን ለዛ ህልማቸው አንድ ጨዋታ አንድ ዘጠና ደቂቃ ወይም መቶ ሃያ ደቂቃ ቢበዛ እንደው ቢገፋ የመለያ የፍጹም ቅጣት ምት ምዕራፍ ላይ ደርሰው እውን ሊያደርጉት ይችላሉ። ስለዚህ ለካታሮችም ትልቅ የኩራት ቅጽበት ነው ይሄ የቻምፒየንስ ሊግ የፍጻሜ ጨዋታ ከሆነላቸው። ደግሞ ደግሞ በአካባቢው የጆ ፖለቲካ ባህሪ ምክንያት ማንቸስተር ሲቲ የዛሬ ሁለት ዓመት የቻምፒየንስ ሊግ አሸናፊ ሲሆን የተባበሩት አረብ ኤሚሬቶች ድልም ተደርጎ የታየው የማንቸስተር ሲቲ ደጋፊዎች እንግሊዝ ያሉት ወይ በመላው ዓለም ያሉት ብቻ አልነበርም። ስለዚህ የሆነ አይነት ጂኦፖለቲካል ሲግኒፊከንስ ነበረው። የሆነ ስዕል ለመግዛት እኮ እንዴት እንደሚጫረቱ አንዳንድ ጊዜ አይታችሁ እንደሆነ ምክንያቱም ያንን የስዕል ባለቤት መሆን ሀገራዊ ኩራት ተደርጎ ስለሚታይ፣ ከዚ በፊት አንስቼዋለሁ መሰለኝ ስለ ገልፍ የእግር ኳስ ጦርነት አንድ ዘገባ በሰራሁ ጊዜ። ስለዚህ ለነሱ የካታር ድል አድርገው የሚቆጥሩት አይነት ነው። ይሆንላቸዋል ወይ እንግዲህ ምሽት የሚኒኩ ፍጻሜ ይነግረናል።